ዲሜንሻ የሚለው የእንግሊዝኛ ቃል ነው። ቃሉ በዋናነት በሕክምና ሳይንስ ሜጀር ኒሮኮግኒቲቭ ዲስኦርደር ተብሎ ነው የሚጠራው። በእኛ ወደ አማርኛ ያው ስንቀይረው የመርሳት ችግር ወይም የመርሳት በሽታ ብለን ነው የምንገልጸው። ና እንግዲህ ድሜንሻ የሰዎችን የማሰብ የማስታወስና አመክንዮ የመስጠትን አቅም የሚቀንስ የአንጎል በሽታ ወይም ሕመም ነው። እንዲህ ያለ ሕመም ያለባቸው ሰዎች ከምልክቶቹ በተጨማሪ የስሜት መለዋወጥ፣ የእንቅልፍ መረበሽ እና የባህሪ መዘበራርቅ ስለሚገጥማቸው የእለት ተዕለት ተግባራቸውን የእለት ተዕለት ክንውናቸውን ለማድረግም ይቸገራሉ። እንዲሁም ቤተሰባዊ ና ማህበራዊ ህይወታቸውንም በተገቢ ሁኔታ ለማካሄድም በጣም ሲቸገሩ እንመለከታለን። ና እንግዲህ ዲሜንሻ በዋናነት ማሰብን ማስታወሰን ና ምክንያት የመስጠትን አቅም የሚቀንስ በሂደት እየባሰ እየባሰ የሚሄድ የአንጎል ህመም ወይም በሽታ ነው። ግን ዲሜንሽያ በራሱ በሽታ አይደለም፣ የተለያዩ በሽታዎች ምልክት ነው። እዚህ ጋር መለየት ያለብን ነገር ራሱን ችሎ አንድ በሽታ አይደለም ዲሜንሽያ ሶ የተለያዩ ዲሜንሽያን ወይም የመርሳት በሽታ ነው ወይም ችግርን ሊያስከትሉ የሚችሉ የተለያዩ በሽታዎች ምልክት ነው። የመጨረሻ ምልክት ነው ማለት ነው። ምንድን ናቸው? ማንሳት እንችላለን። ለምሳሌ እነዛ በሽታዎች መልካም እንግዲህ እስካሁን ባለው ጥናት መሰረት ከ ሰባ እስከ ሰማኒያ በመቶ የሚሆነው ዲሜንሻ የሚከሰተው አልዛይመር ተብሎ የሚጠራው በሽታ ነው የአንጎል በሽታ ነው ከዛ በተጨማሪ ሌሎች በሽታዎች አሉ ዲሜንሻን የሚያመጡ እሱ እንግዲህ እንደየ አካባቢው ሁኔታ ሊለያይ ይችላል ወደ ምዕራቡ አካባቢ ስንሄድ ከዛ በተጨማሪ ቫስኩላር ዲሜንሻ የሚባላለ በተለይ ስኳር፣ ግፊት ያለባቸው ሰዎች፣ ትንባሆ የሚያጨሱ አልኮል ነገር እና ዘውትረው በብዛት የሚጠቀሙ ኮሌስትሮላቸው ከፍተኛ የሆኑ ሰዎች፣ ስትሮክ የነበረባቸው ሰዎች ለእንዲህ ያለው ቫስኩላር ዲሜንሽያ ተብሎ ለሚጠራው የመርሳት በሽታ አይነት ሊጋለጡ ይችላሉ። ከዛም አልፎ ፍሮንቶ ቴምፖራል ዲሜንሽያ ተብሎ የሚጠራም የመርሳት በሽታ አይነት ችግር አለ። ሌዊ ቦዲ ዲሜንሽያ የሚባል አለ። ይሄ ደግሞ አንጎላችን ውስጥ አንጎላችን ሊጎዳ የሚችል ፕሮቲን ዲፖዚት ሲኖር ወይም ክምችት ሲኖር አንጎላችን ውስጥ የሚከሰት የመርሳት በሽታ አይነት ነው ወደ አፍሪካና ወደ እኛ አይነት ሀገሮች ደግሞ ስንመጣ ከዚህ ከነዚህ በተጨማሪ ሌሎችም ይኖራሉ። የፓርኪንሰንስ ዲሜንሻ የሚባል አለ። በተለይ ፓርኪንሰንስ በሽታ ያለባቸው ሰዎች ወደ መጨረሻው ደረጃ አካባቢ ሲደርስ ለዲሜንሻ ይጋለጣሉ። ከዛ በተጨማሪ የኤች አይ ቪ ኤድስ ዲሜንሻ ብለን የምንጠራው አለ። በድንገተኛ የሆነ ጭንቅላት አደጋ ምክንያት ሁ እንደምታውቀው እንደኛ አይነት ባሉ ሀገሮች ውስጥ የትራፊክ አደጋ በጣም ከፍተኛ ነው። ስለዚህ በትራፊክ አደጋ ምክንያት ጭንቅላታችን ላይ የሚከሰት ትራውማ ወይም ጉዳት ካለ እሱም በረዥም የጊዜ ሂደት ለዲሜንሻ ሊያጋለጥ ይችላል። ስትሮክ ለዲሜንሻ ሊያጋለጥ ይችላል። እነዚህ ነገሮች ከእነዚህ ነገሮች ጋር ተያይዞ የሚመጣም ዲሜንሻ አለ ማለት ነው።